ወን ፈስቅዱስ አህድ ለምላክ ገብርኤል ስድስተኛው ያብይ ጾም ሳምንት ስድስተኛው ያብይ ጾም ሳምንት ገብርኤል ተብሮ የሚታወቀው ነው። ገብርኤል ገብር ምመን ታማኝ አገልጋኝ ደግ አገልጋይ የሚል ትርጉም ነው የሚሰጠው እና ሀሳቡም ከደብረ ዘት ጋር የተገናኘ ወይ ደግሞ ከደብረ ዘይት ወንጀል የቀጠለ ከደብረ ዘይት አስተምሮ ጋራ የተያያዘ አሳብ ነው ያለ። ባለፈው በደብረ ዘይት ስናወራ ደብረ ዘይትን በማቴዎስ ወንጀል በምዕራፍ 24 ላይ እንዳየነው የደብረ ዘይት ሐሳብ ወይ ደግሞ በደብረ ዘይት ሆኖ የተነገረው ኃይለ ቃል ከማቴዎስ 24 እስከ ማቴዎስ 25 ነው ብለን ነበርና ማቴዎስ 25 ነው ያጠቃለ ማቴዎስ 25 ስለሚያጠቃልል ንግግሩ ደብረ ዘይት ላይ ሆኖ የተነገረ ሐሳብ ነው ማለት፣ ቤታችን ለደቀ መዛሙ ተጠይቆ በመለሰበት ሰዓት ሁለቱ ምዕራፍ ያጠቃልል ሐሳብ ስላለው የመጨረሻው እስከ ክርስቶስ መምጣትና አጣንም በግራው ጻድቃንም በቀኝ አቁሞ ፍርድ እስከሚሰጥበት ድረስ ያለውን ኃይለ ቃል አካቶ በዚህ ያጠቃልላል፣ የማቴዎስ ወንጌል ምዕራፍ ሀያ አምስት ማለት እና የማቴዎስ ወንጌል ምራፍ 25 ከቁጥር 14 ላይ እንዲህ ብሎ ይጀምራል። እስመ ከመቢሲ ዘይነግድ ዶ ፀጓ አግብርት ነው ወሃቦ ምንዋዩ የተገበሩ ቦታ ወደ ሩቅ አገር እንደሚሄድ ነው እና አሽከሮቹን ጠርቶ ገንዘቡን ውጡበት፣ ውረዱበት፣ አትርፉበት፣ ነግዱበት ብሎ እንደሰጠ ሰው ይመስላል ይላል ራሱን ነው እንደ ብሎ ነው ያመጣው። አነፃጥሮ ማለት ተመከመቢሲ እንደ ሰው ወደ ሩቅ አገር እንደ ሄደ ሰው ብሎ ራሱ ወደ ሩቅ አገር የሄደ ብሎ በአንድ ገንዘቡን አደራ ብሎ ለሚነግዱ ለሚያጥፍሱ ሰጦ ይህ ይመስላል ብሎ ራሱን በዛ ነው ሲል ምሳሌ ወንድያ ላይ ይቀጥላል። ቦ ለዝሃቦ አምስተ መክሊተ አምስት መክሊት የሰጠው ሰው አለ ወይ ደግሞ አምስት መክሊት ለሰጠው ሰው ስጦታ አለው እያለ ይቀጥላል። ወበ ዝሃቦ ክሌተ መክሊተ ሁለት መክሊት የሰጠው ሰው አለ። ወበ ዝሃቦ ለዝሃቦ አደ መክሊተ አንድ መክሊት የሰጠው ሰው አለ። በሶስት ደረጃ ከፈላቸው፤ አምስት መክሊት፣ ሁለት መክሊት፣ አንድ መክሊት። እንዲህ ካለ በኋላ ወለላሃዱ በአምጣ ላይ ቁዋቦ ሆነ ገደብኛ ለእያንዳንዱ እንደ ችሎታቸው ሰጣቸው ብሎ ከዚህ በታችም እንደሰጠ በዚህ ብቻ እንዳለ በቃ ይገዛል። ለእያንዳንዱ እንደ ችሎታቸው ሰጣቸው። እንደ ችሎታቸው፣ የማይችሉትም አቅማቸውን፣ በእሱ ያሉትን አገልጋዮች ያውቃቸውና ማን ምን ይችላል ብሎ አመዛዝ ነው። እንዳቅማቸው ሰጧቸው ሰጣቸው፣ እንደ ችሎታቸው ሄደል እና ንይ የተሰጡትም የሰጡትን ገንዘብ ባለአምስቱ ሂዶ አምስት አትርፎ አስር አደረገ። ባለ ሁለቱም እንደገና ሂዶ ነግዶ አትርፎ አራት አደረገ። ባለአንዱ ግን ይላል፣ ግን ይጨምራል። ባለአንዱ ግን ሂዶ መሬቱን ጥልቅ አድርጎ ቆፍሮ ቀበረው በሚል እና ከብዙ ጊዜ በኋላ ወምድረ ብዙ ማይል

ከልክ ያለፈ ንግግር ወይ ደግሞ የማይመጥ ንግግር ተናገረ። እኔ አንተ ጽኑና ጨካኝ እንደሆንክ አውቃለሁ፣ ካልበትንክበት የመሰበስብ ካልዘራበት የማታጭድ የምታጭድ ጽኑ ጨካኝ እንደሆንክ ስላጎኩኝ ፈትቸ መሬት እንጥልቅ አድርጌ ቆፍሬ አስቀምጬዋለሁ። እነሆ መክሊት አለና አንዷን መክሊት አመጣ ይለዋል። በዚህ ጊዜ ያ ባለቤት ተቆጣ። አንተ እኔ ጽኑና ጨካኝ እንደሆንኩኝ ካልበትንኩበት የመሰበስብ ካልዘራሁበት የማጭድ

ወለዘስ ሳልቦ ለሄዶ ያዩዱ ያን ራሱ ጠምታል ወለገርሳ ኮይ አካይ ወኩ ያን ቻቸተኛና ሰነፍ ትኩ ባዳ ግን እጁና አግማ አስራችሁ ጥርስ ማፋጨት ረጅሳ ስቃይ ወዳለበት ጨምሩት ብሎ ወንጀሉን እስከዚህ ባለው እስከ ቁጥር 30 ይሄን ይመስላል። ማለት ይሄ የዕለት ወንጀል ነው። የገብርሄል እሁድ የሚነበብ ወንጀል ነው እና በዚህ ላይ በሶስት የተከፈለ ዝርዝር ሀሳብ የያዘ ነውና እኒህ አሽከሮች ከጌታቸው ወርቅ እንደ አቅማቸው ተቀበለው ሂደው፣ ነገር ግን የተቀበሉትን በአግባቡ የተወጡ እንዳሉ፣ በአግባቡ ያልተወጣ ደግሞ እንዳለ የሚያሳይ ነው። እንግዲህ ጌታችን ይህን ምሳሌ የተናገረው ጌታችን ምሳሌ ሲናገር በአንድ ባለጸጋ ወደ ሩቅ ሀገር እንደሄደ አርጎ የተናገረ ራሱን ነውና ጌታችን ኢየሱስ ክርስቶስ ወደ ሩቅ ሀገር የሄደ ብሎ ራሱን በአንድ ባለጸጋ በስሩ ሰራተኞች አሰማርቶ ስራ ሰጦ የሚያሰራ ሰውን መስሎ ስለተናገረ ሐሳቡ ምንድን ነው የሚለውን ነው። ወደ ውስጥ ምን ምን ሊያስተማር ምን ሊያስመር ፈልጎ ነው ካነ በእውነትም በዚህ ምድር ላይ ባለሀብቶች ሰራተኞቻቸውን እንዳቅማቸው በለጋስነት ወጣቸው፣ ወርዳቸው፣ አትርፋቸው የራሳቸው አድርጉ ብለው የሚሰጡ ባለጸጎች፣ ወይ ደግሞ የመነሻ ትሎት አብረው ሰሩ የኖሩትን አንተ በዚህ ነግድ፣ አንተ በዚህ ነግድ፣ አንተ እዚህ ላይ ቤት ስራ፣ አንተ ይህን ያክል ከብ ሰጥቻለሁ፣ አንተ ይህን ያክል ገንዘብ ሰጥቻለሁ ብሎ እንዳቅማቸው፣ እንደ ችሎታቸው ላንዱ በዚህ በኩል፣ ላንዱ በዚህ በኩል ሰጡ። ቤት ማሰራት፣ ትሎት መቁረጥ የተለመደ ነው። በጥሩ ዘመን ማለት ነው። ምናልባት ከዛ በኋላ ደግሞ በጣም ደግና ርሩ ሰው ከሆነ እንዴት ናቸው የሰጧቸውን ሀብት ሰርተውበታል ወይ አትርፈውበታል ወይ ቤታቸው ሞልቷል ወይ ኑሯቸው ተሳክቷል ወይ አሊያ ደግሞ እንዳው አባካኞች ናቸው ወይ ብሎ እንደገና ሊጎበኛቸው፣ ይችላል። ይሄ ደግ ሰው ኮን ነው። ደግ ሰው ከሆነ የሰጠውን ገዛ የት አደረሱ ብሎ ይጠይቃል። ምናልባት በአንፃሩ ደግሞ ደግ ያልሆነ ከሆነ ሰጥቷል የትኛው ያደርሰኝ ምን ያገባኝ ብሎ እኔ ከኔ ከወጣ ከኔ ከጠጣው በኋላ የራሱ ድርሻ ብሎ ዝም ብሎ ይችላል ማለት እና ጌታችን መስሎ የተናገሩ በደግ ባለ ጸጋ፣ ቅድም ቀደም እንዳልኩትኝም ባራጣ ብሎ ጉዞ ያምቦ እንጂ ባራጣ እንዳልሆነ እንደው በሚገር ሁኔታ እንኳንስ ወለድ ሊቀበላቸው ዋናውንም እንኳ አብሮ ለነሰጧቸው እንደነበረ ስለሚያሳይ ለባለ አስር ስጡት ማለት መጀመሪያው አራት አምስት የነበረው አምስት ነግዱ አትርፏል ሲደመር አስር ሆኖታል እንደገና የዚያ የሰነፍ ሰው ሲጨመረው አስራ አንድ ልጅ ማለት ስለዚህ ዋናውን እንኳ እንኳንስ ትርፍ ሊቀበል ዋናውን እንኳን የማይወስድ ርሩህ ደግ ባለሀብት እንደነበረ የሚያሳይ ነው ማለት ስለዚህ ባለ አምስቱ አምስት አትርፎ አስር አደረገ ባለ ሁለቱም አራት አደረገ ባለ አንዱ ቀበረ። ከዛ ላይ ሲጠየቅም ንግግሩ የስንትና ንግግር ስለነበረ አስራችሁ ጁናግሩ ወደ ጥርስ ወደ ማፋጨት ስትደዱ ብሎ በዚህ ቅጣት እንደደረሰበት ይነገር ነገር አለ ማለት ነው። እና ይሄ እንደ ታሪኩ እና በወንጀል ላይ እንደተቀመጠው ስናየው በእውነት እነዚህ አሽከሮች ምንድን ነበሩ ብሮችስ ወይ ደግሞ እነዚህ መክሪት ምን ብር ብቻለን፣ መክሊቱ ስጦታ ነው የሚሆነው። መክሊቶቹ አምስት የተባሉ ሁለት የተባሉ አንድ የተባሉ ምንድነው የሚለው ነገር ስናይ እንግዲህ ከእለት ወንጀል ጋር የሚያገናኘ ነው። ጌታችን ወደዚህ ምድር ሲመጣ ብዙ ምሳሌዎችን ሰጥቷል። በብዙ ምሳሌዎች አስተምሯል። ካስተማረባቸው ምሳሌዎች ከዚህ ወንጀል መጀመሪያ ላይ ከቁጥር አንድ ጀምሮ ስናይ በአስሩ ደናግል አምስቱን ብልጦች አምስቱን ሰነፎች አምስቱ ልባሞች፣ አምስቱ ደግሞ እንዲህ ሰነፎች እንደነበሩ ነግሮናል። እሱ በዛው እንጂ ይሄ ምሳሌ ነበር ማለት ቀጠሎ ብሎ መጨረሻ ላይ ባሳየን ጌታችን በሚመጣበት ጊዜ በጎችን በቀኙ ፍየሎችን በግራው አቁሞ እንደሚመጣ መላእክቱም አብረው እንደሚመጡ እና ለጻድቃንም የሚሰጣቸው የሙገሳ ቃል የምስጋና ቃል ኑዋዊ ቡርካላዊ የተመሰገናቸው አባቶች ወደ እኔ ኑ ከመትሮ ህይወት ተዘላለም የተዘጋጀው የዘላል የሚሆን ወርሶን እያለ እንደሚጠራቸው በአንጻሩ በግራዊት ደግሞ እናንተ ከኔ ራቁ ሁሉምን ይርጉማ ነው ወደ ዘላል መውጣት ከኔ ወግዱ ብያለ እንደሚነግራቸው በበግና በፍየል መስሎ ነው ማለት በግና ፍየል በበጎቹ መስሎ ነግሮናል። ብዙ በምሳሌ ያስተምራል። በዛው ከዛውም ዘንድ ይሄ ምዕራፍ የመጨረሻውን ዘመን የሚያሳይ ነውና ወደ ውስጡ ገባ ብለን ስናየው በእውነት ለእነሶች የሰጣቸው ባለጸጋ ነው ብለናል። ለዚህ ሰው ለተባለው አእምሮ የሰጠ፣ ጊዜን የሰጠ፣ አካልን የሰጠ እንደው የማናስራቸው ተፈጥሯዊ ማንቆጥራቸው በክፍያ ብንባል ዋጋ ማናገኝላቸው እንዳየር ያሉትና እንደው ያሉትን ልዩ ልዩ ሀብቶችን የሰጠ እግዚአብሔርን ልናስበው እንችላለን ማለት ነው። ልናስበው እንችላለን።